ምናሉ እዚህ ላይ ወሰበተ ጸደቀ ተረጋገጠ አሉ። ፊሱነኒ አቡ ዳውድ ውትልሚዲ። ማነው ትናንትና የተመለከት ምንድን ነበረ? ወንጀለኛን አካል ማለት ነው መያዝ እንዳለበት እጁን። እሱ ማነው ሲያመፅ ወንጀል ሲሰራ እኛ መከልከል እንዳለብን ማነው አይተን ነበር ማለት ነው። እኛ ደህና ስለሆን ምን አገባን ሌላው ቢበላሽ ተብሎ እንትና ይባልማ ነው። ሌላውንም አካል ኢተቂላህ ማለት አለብን አላህም ፍራ ብለን ልንከለክለው ይገባል። ብለን ማለት ነው አይተን ነበር። ምክንያቱም ቁርአን ላይም አይተናል ወተቁ ፊትነት ላቱሲበነ ለዚነ ዞለሙ ሚንኩም ኻሳ ብሎ አላሁ ተባረከ ወተዓላ እንደተናገረ አይተናል። ፈተናን ማለት ነው ተጠንቀቁ ያኒ ከናንተ ኮ ለየት አድርጋ ወንጀለኞችን ብቻና ብቻ የማታገኝ የሆነችን ከመጣቻችሁ ፈተና ሙሉ በሙሉ ይዛችሁ ምከደውን የሆነችውን ፈተና ተጠንቀቁ የሚለውን አንቀጽ ማለት ነው ተመለክተን ነበር ማለት ነው ሐዲስም ላይ ማለት ነው በምሳሌ ማለት ነው በአላህ እኔ አላህ ከከለከለ ይወራቀና ወንጀል ላይ የሚወቅ ሰው ምሳሌ ታንኳ ላይ ማነው ጀይ ጀልባ ላይ ማነው ጣጣጥለው አንደኛው ከፊሎቹ ከታች ከፊሎቹ ከላይ እንደደረሱ ሰዎች ናቸው። ከታች ያሉት ምን ጊዜም ውሃ ሊጠጡ ሲፈልጉ በላይኛዎቹ ተረጋግጠው ሄደው ነበር ውሃ ጠልቀው የሚመለሱትና ምን አሉ መጨረሻ ላይ እርስ በርስ ማነው አላዋቂ ያለውቀት ማነው ተመካከሩ ምን አሉ እኛ ላይ ያለው ሰዎች ከምናስቸግር ለምን ከታች በጣች እነዚህ ሹንቃ ሸንቆር አድርገን ውሃ በዚሁ ለምን አንጠልቅም ብለው ተመካከሩ አሉ። ከዛ ከላይ ያሉት ሰዎች ተው ብለው ከከለከሏቸው ሁላቸውም ነፃ ይወጣሉ ወይ። ኢላ ግን ሳገ ዝም ይኮላ። ያኔ ይሄን እንደሚሰሩ እያወቁ ከላይ ያሉት ዝም ካሉ ሐለቁ ወሐለቁ ጀሚዐን ሁላቸውም እንደሚጠፉ መልክተኛው ዐለይሂ ሰላም በጣም በሚገርሙና ገራሚ በሆነ ሐዲስ ተናግሮ ነበር ማለት ነው።

ከሱ ሀዲስ ይዘው ማለት ነው ዘግበዋል። አነ ቃል ብሎ አለ ማለት ነው። ማን አቡበክር ረዲየላሁ አንሁ አንደ ማኖ ሰዎችን ሲመለከታቸው፣ ማ ወንጀል እየሰሩ ወንጀል የሚሰራን ሰው ሲመለከቱ ዝም ብለው አይከላከሉም። ሲመለከታቸው፣ ሳያቸው ወንጀል የሚሰሩ ሰዎችን እያዩ ዝም ይላሉ። ከዚያ አቡበክር ማኖ ተቆጣቸው። እንደት፣ እንደዚህ ታደርጋላችሁ? ወንጀል የሚሰራ ይሆን አካል እያያችሁ ዝም ትላላችሁ እንዴ? አታወግዙም አከለክሉትም ከወንጀሉ ብለው ማለት ነው አላቸው። እናንተ ግን አንዲቱን አንቀጽ የቁርአንና ቁርአን ላይ ያለውን አንቀጽ ያለ አገባቡ ተረድታችኋል። በተሳሳተ በሆነ አመለካከት የተረዳችሁት ይመስለኛል። ምን የሚለውን ያ አዩሃ ለዚነ አመኑ ዓለይኩም አንፉሰኩም፣ እናንተ ያመናችሁ ሰዎች ይላል አላህ ቁርአን ላይ። ዓለይኩም አንፉሰኩም፣ በራሳችሁ እናንተ ራሳችሁን ጠብቁ። እናንተ ሊያሳስባችሁ የሚገባው የራሳችሁ የነፍሳችሁ ጉዳይ ነው ላይዱርኩ መንበለ ኢደህ ተደይቱም እናንተ ከተመራችሁ የጠመመ ሰው ቢጠም እናንተ ቅናቻውን ያዙ እንጂ ምንም አይጎዳችሁም፣ እሱ የእሱ ጥመት እናንተን አይጎዳችሁም የሚለውን አንቀጽ ያለግባቡ የተረዳችሁት ይመስለኛል። አሁን ወንጀል እያያችሁ እ ስእ ከተቆጠብነ እኛ ከወንጀሉ ከራቅነ ሌላውን አናስጠነቀቅ ምትሉት ይህን አንቀጽ አልግባብና በተሳሳተ በነበተሳሳተ በሆነ መልክ ተረርታችሁት ይመስለኛል አላቸውና ምና አላቸው? አነሆ ቃል ብሎ አለ ማርትልማን አቡበክር ረዲየላሁ አንሁ ምና አላቸው? ያአዩሀናስ እናንተ ሰዎች ሆይ ብሎ ያአዩሀናስ እናንተ ሰዎች ሆይ፣ እነኩም ተቅረኦነ ሀዲሂል አየተ እነኩም እናንተኮ ተቅረኦነ ታነባላችሁ ብለው አላቸው። ተቅረኦነ ታነባላችሁ ሀዲሂ አየተ ይችን አንቀጽ ታነባላችሁ ቁርአን ላይ ያኔ ማለት ነው። ቁርአኑ ላይ ታነቡና ምን ምትለውን ዐሌይኩም አንፉሰኩም ወደፊት የምትመጣው የሆነችን አንቀጽ ታነባላችሁ። ወተበዑና ታኖራታላችሁ ደግሞ ቢመዕና ትተረጉማታላችሁ። አላ ላይ ማለት ነው። ገይሪ ውጭ ማለት ነው። መዋዲ ካለ ቦታዋ ማለት ነው። ያለ ቦታዋ ታኖሩታላችሁ፣ ቢመዕና ያለ ትርጓሜው ትተረጉሙታላችሁ። በተሳሳተ በሆነ ባልተፈለገው በሆነ አፈሳሰር ትረድታላችሁ ብሎ አላቸው። ወተዱዑነሃ ታኖራታላችሁ አላ ገይሪ ውጭ ማለት ነው። መዋዲዑ ይሃ ያለ ቦታዋ ማለት ነው። በቦታዋ ማያ የተፈለገበት የሆነ መልእክት ስታችሁ ያልተፈለገ የሆነ መልእክት እየተረዳችሁ ይመስለኛል። አሁን ወንጀለኛን እያያችሁ ዝም የምትሉት ብሎ አላቸው። ምንድን ነው ታንቀጽቶ አላህ ቁርአን ምን ይላል? ዐለይኩም አንፉሰኩም፣ ሰሎቱ ማዕዳ ላይ የአ ለዚን አመኑ ዐለይኩም አንፉሰኩም እናንተ ያመናችሁ ሰዎች ወይ ዐለይኩም አይ አደራችሁን አንፉሰኩም ነፍሶቻችሁን በእናንተ ላይ ያለው ግዴታ ነፍሶቻችሁን ከወንጀል መቆጠብ ነው። አለይኩም አንፉሰኩም፣ አለይኩም በእናንተ ላይ ያለው ግዴታ አንፍሰኩም ነፍሶቻችሁን መጠበቅ ነው፣ ከእሳት ከወንጀል ያኔ ማነው ነፍሶቻችሁን መጠበቅ ነው። አለይኩም በእናንተ ላይ ያለው ግዴታ አለይኩም አንፍሰኩም፣ አለይኩም አንፍሰኩም ማለት ነፍሶቻችሁን አደራ ነፍሶቻችሁን ጠብቁ ብለው አላህ ማለት ነው ያዛል። ነፍሶቻችሁን ከሽርክ ማለት ነው ክህደት ነገር ጠብቋት لا يضركم ፈጽሞ አይጎዳችሁም። ምን አካል ለ የጠመመ የሆነ አካል ማነው የጠመመ? ሐቆ ከመጣለ በኋላ ልቀበልም ብሎ የጠመመ የሆነ አካል አይጎዳችሁም። ኢ ተደይቱም ኢ ጊዜ ማለት ነው። ህተቱም እናንተ የተመራችሁ ጊዜ እናንተ ቀዳቸው መንገድ ከያዛችሁ የፈለገ ሰው ቢጠም እናንተን አይጎዳችሁም ጭራሽ። ስለዚህ እናንተ ነፍሳችሁን ነው ማስተካከል ያለባችሁ። ነፍሶቻችሁን ተጠባበቁ ከማለት ነው። ወንጀል ነፍሳችሁን ጠብቋት የሚለውን አንቀጽ ይህን አንቀጽ ትቀሩና ያለ ቦታው እያኖራችሁ ይመስለኛል። ተቃለኒ ወተዱኡነ አላ ገይሪ መዋዲኢሃ ይችን አንቀጽ ያለ ቦታዋ ማለት ነው እያኖራችሁ ያለ ያኒ ማለት ነው ትርጓሜው እየተረጉማችሁት ይመስላል ያለ አረዳዱ ተረርታችሁ ታልያላችሁ ነው። ይሄን አንቀጽ የሚያስረዳው ምን ይመስል ነበር? አሁን እኛ እንደምንረዳው በቃ ሰውዬው ራሱ ነው እንጂ ከወንጀል መቆጠብ ያለበት ሌላ አካል ላይ ላይ ያድሩ፣ መን ዶላና የጠመ ማን መን ዶላ የጠመ ቢሆን አካለኛን ምንም እንደማይጎዳ ነው። አይጎዳቸውም ያለ ነው። የእሱ ጥመት ራሱን ነው እንጂ የሚጎዳው እናንተን አይጎዳቸውም። ስለዚህ ራሳችሁን ከጥመት ጠብቁ ነው የሚያስይዘው አንቀጹ። ስለዚህ ወንጀል የሚሰራውን አገባነኛ በለን ያኔ ማለት ነው። እንደዚህ ይሄ አይነት አረዳድ ተረድታችሁ ታል። ይሄ አይደለም የተፈለገበት ብሎ ሊላቸው ነው። ካሊድ ተብሎ ከሚጠራው ከሆነው ከእሱ ተይዞ ማለት ነው

የሚለው ንግግር ሲናገሩ ሰምተናል። ስለዚህ ያነ ቁርአን አንቀጽ እዚህ ቦታ በዚህ ሀዲስ ነው የሚፈሰረው ብሎ ማለት ነው ያላቸው ነው። ምን አሉ መልእክተኛው ዓለይሂ ሰላቱ ወሰለም ኢንነ ናስ ሰዎች እኮ አሉ ኢዛ፣ ጊዜ ማለት ነው። ረአው በተመለከቱ ጊዜ አዛሊማ፣ በደለኛ ይሆነ አካል በደለኛ ይሆነ አካል ወንጀለኛ ይሆነ አካል የበደለ ወንጀል እየሰራ ሲመለከቱት በተመለከቱ ጊዜ፣ ፈለም የእኹዱ ካልያዙት፣ ዐላ የደይህ ሁለት ልጆቹን እንቃርገው ለምን ትሰራልህ አታቁምም ብለው ካልከለከሉት አሉ፣ መልእክተኛው ዐለይሂ ሰላቱ ወሰላም አውሸከ ይባል ይቀርባል አንየመሁም ላ አላህ ማነዋ ሊሸፍናቸው ሊጠቀልላቸው የም አ ማ ሊጠቀልላችው ይቀርባል። በምን ቢቃቢን ሚንሁ በቅጣት ማለት ነው ሚንሁ ከሱ በሆነ ከአላህ በሆነ ቅጣት የሚጠቀልል የሆነ ጠቅላይ የሆነ እንቅጣት አውርዶ መልካም የሚሰሩትንም ወንጀል የሚሰራውን ጥቅልል አድርጎ ማለትነ ሊያጠፋችው ይችላል። ስለዚህ እንደዚህ ብለዋልና ይሄ አንቀጽ በዚህ ሀዲስ ነው የሚተረጎመው። እኛ ጥሩ ስለሆነ ሌላው በከተበላሽ ምናገባና አገባና አይባልም። የሆነ በልአያን በዛ ሰው የወንጀል ምክንያት የሆነ በልአ ከመጣ ያ የዑሙ ጣሊሓ ወሳሊሓ ወንጀለኛውንም መልካሙንም ጥሩ ሰው ጠቅሎ ስለሆነ የሚመታው የዱኒያ በላ ስለማይለይ፣ ስለዚህ ወንጀል የሚሰራን አካል ስታው ከልከሉት። ያኔ ማኑ እገዱት እቀቡት፣ ከዛ ወንጀል ማለት ነው ብሎ ተናገረ። ስለዚህ ያለ ቦታዋ እየተረዳችሁ ይመስለኛል ብሎ አቡበክር ማለ። እንደዚህ አድርጎ መረጃውን አመጣባቸው ማለት ነው። ስለዚህ አሁን ከዚህ ሀዲሱ የምንረዳው ምንድን ነው? ወንጀል ሲሰራ እኛ ጥሩ ስለሆነ አለይኩም አንፍሰኩም ተብሏልና፣ ነፍሶቻችሁን ጠብቁ። ሌላውን ማኑ የሌላ ሰው ጥመት እናንተን አይጎዳችሁም። የሌላ ሰው ክህደት እናንተን አይጎዳችሁም። ሌላው ሰው ሽርክ ቢሰራ እናንተ ምንም አትጎዱም፣ ራሱን የሚጎዳው ብለን ተረተን ዝም አይባልም። ግደታ መናገር አለብን። ምክንያቱም

ምን ለተአምሩነ ወላሂ ልታዙ፣ ብለው መልእክተኛው ዓለይ እሷ ሰላቱ ወሰላም ተናገሩ። ለተአምሩነ ወላሂ ልታዙ፣ ቢልማዕሩፊ በመልካም ነገር ልታዙ ግዴታ ነው፣ ማዘዝ አለባችሁ አሉ። ወለተነሃውነ ወላሂ በእርግጥም ልትከለክሉ፣ አኒ ልሙንከሪ ከመጥፎ ነገር ልትከለክሉ በእርግጥም ግጥም ግዴታ አሉ። ያኒ ከመጥፎ ነገር ልትከለክሩ አሉ። አው ይሄን አናደርግም ካላችሁ፣ በመልካም ነገር አናዝም ካላችሁ፣ ከመጥፎ ነገር አንከለክልም ካላችሁ

ከሱ ከአላህ የሆነን ቅናትን ማለት ነው፣ ሊያወርድባችሁና ሊልክባችሁ፣ ወላሂ በእርግጥ ይቀርባል። ምን ካላደረጋችሁ? በመልካም ነገር ካላዘዛችሁ፣ ከመጥፎ ነገር ካልከለከላችሁ ብለው ተናገሩ ማለት ነው። ሱመ ከዛም በኋላ ሙሲባው ከመጣ በኋላ በላው ከመጣ በኋላ ቅጣቱ ከመጣ በኋላ ተድዑነሁ አላህን ትለምናላችሁ፣ እንዲያነሳላችሁ አንሳልን ብላችሁ ትለምናላችሁ። ፈላ ዩስተጃቡ ለኩም፣ ፈላ ዩስተጃቡ እሻይላችሁም አይቀበላችሁም፣ ለኩም ለእናንተ ለእናንተ እኮ ለጥሪያችሁ ተቀባይነት አይኖረውም፣ አላህ አይቀበላችሁም። ይሄ ነገር ይመጣባችኋል። አላህ ምንም የማይቀበልባችሁ የማይቀበላችሁ ሁኔታ ሊመጣ ይችላል። ስለዚህ በመልካም ነገር ታዙ እንደሆነ እዘዙ፣ ከመጥፎ ነገር ተከለከሉ እንደሆነ ተከለከሉ። ወይላ አላህ ያኔ ማለት ነው ከሱ የሆነ ቅጣትን ሊልክባችሁ ይቀርባል። ከዛም ተለምኑታላችሁ አይነሳላችሁም፣ አላህ ደዋችሁን አይቀበለውም። ምንጊዜም በበልአ ስሟቅቁ በበልአማነ ስትኖሩ ያኔ ማለት ነው ትኖራላችሁ በበላ ላይ ማለት ነው ተቀምጣችሁ ትኖራላችሁ፣ ብሎ መልእክተኛው አለይሂ ሰላቱ ሰላም ተናግረዋል። ብለው ይህን ማለት ነው አኒ ሐዲስ አመጡ እዚህ ማለት ሻምን እንደው ነገር ምንድነው በመልካም ነገር ማዘዝ በመጥፎ ነገር ማለት ነው ከመጥፎ ነገር መከልከል ዋጅብ እንደሆነ። ወኢላ እኛ ጥሩ ነን ብለን ዝም ምንል ከሆነ ሁሉንም ቅጣት ይመጣል። ከዛ ያንን ቅጣት አንሳልን ብለን ብንላምን አላህ አይቀበላንም ማለት ነው። ስለዚህ በመልካም ነገር ማዘዝ ከመጥፎ ነገር መከልከል ግዴታ ነው ብለን እንላለን ነው

ያኔ ማነው ወደርነ ከከፊል ወንጀሎች ለማስጠንቀቅ ብዙ አይደለም በከፊሎቹ ነው። ከከፊል ወንጀሎች ለማስጠንቀቅና ለመከልከል ወደርነ አለቲያቺ ወንጀል ሻዓት የተንሰራፋች የሆነች ቢማና የተዘረጋጋች የሆነች ማለት ነው በይነ መካከል እናሴ በሰዎች መካከል የተንሰራፉ በሰዎች መካከል የበዙ ከሆኑት ወንጀሎች ከከፊሎቹ ማነው ለማስጠንቀቅ ወደርና አሉ በምንድን የሚያስጠንቅቁት ቢበ ያ በመግለጽ ማለት ነው። አዲለትሀ መረጃዎቿን በመግለጽ ግልጽ ሆን ወንጀል መሆናቸው ተላላቅ ወንጀል መሆናቸውን መረጃ በመግለጽ ሚንልኪታቢ ከቁርአንና ወሱነ ከዲ ማለት ነው። ቁርና ከዲ መረጃቸውን ለ ነው ወንጀል መሆናቸውን በመረጃ በመግለጽ ለማስጠንቀቅ ውማውን ማህበረሰቡን ከወንጀል ለመከልከል ወደር

ያኔ ያኔማን የሚጠቀሱት ወንጀሎች በቁርአንና በሐዲስ መረጃ መሰረት ወንጀል መሆናቸው ከተናገሩ በኋላ እነዚህ መረጃዎች ከደረሱት በኋላ ከፈጸመ በቃ ሁጃ ደረሶታል። እያወቀ ነው ያጠፋው እንዲባል ሁጃ ቁሞበታል። አይ አላወቅኩም ብሎ መረጃ እንዳያመጣ

ሐፈዞቱ የሸመደዱ የሐፈዙት ሰዎች የተሸከሟት የሆነችን መረጃዎች ለማድረስ ሐፈዞቱል ኪታብ የቁርአን ሸምዳጆችና ወሱና ሀዲስን የሐፈዙ የሸመደዱ ሰዎች የተሸከሟት የሆነችውን መረጃ ሀላፍትና ነው። ሰውዬው ቁርአን ከቀራ ሀዲስን ከቀራ ምንድነው እውቀት ተሸክሟልና ማድረስ አለበት ግዴታ ነው። ስለዚህ ያወቅነው የሆኑን እውቀት በማድረስ ሁጃውን ለህዝቦች በማድረስ ይሄ ወንጀል፣ ይሄ ሽርክ ነው ብለን ተናግረን በማድረስ እኛ ከወንጀል ነፃ ልንሆን ዘንዳ ምክንያቱም ሰውየ አዋቂ ሆኖ አሊም እያለ ጃሂል ወንጀል የሚሰራ ከሆነ የሚጠየቀው አሊሙ ነው። ምክንያቱም መንገድ ነበረበት አላህ ስለሚጠየቀው፣ ከዚህ ጥያቄ እኛ ነፃ ልንወጣ ዘንዳ አውቅ አዋቂ ለን አላሁ ፍቀኑ ቁርአንና ሐዲስን ሸምድደን ተረተን ኢማም ሆነናል፣ ሸይኽ ሆነናል፣ መሪ ሆነናል አደለ። ስለዚህ ያኔ ማ እኛ ወንጀል የሆኑ ነገራቶች እንተናግረን ከዚህ ከተጠያቂነት ነፃ ለመውጣት ስንባል ሲባል ለዚህ ሲባል ማለት ነው። ከወንጀሎች ለመከልከል ይችን ኪታብ አዘጋጀን አሉ። እና ወነብራ ኢለላህ ስብሓነሁ ወዲአላህ ልንጠራ ዘንዳ ወተዓላ ከፍ ወዲ ያለው ጌታ ልንጠራ ዘንዳ ማለት ነው። ያቺ ሁጃ ተሐመለሃ የተሸከሟት የሆኑ ሀላፍትና መሸከም ማለት ነው። ማደረስ ግዴታ ስለሆነ ስለዚህ ማለት ነው። ከወንጀሎች ለማስጠንቀቅ ይህችን ኪታብ ማነው ጻፍናት። ሙንከራቱን ሻኢዓቱን ፊልሞች ተማእቲ የተንሰራፉ የሆኑ ወንጀሎችን ማስጠንቀቅ ከእሷን መንጠቅቅ ዋጅብ መሆኑን የሚገለጽበት የሆነ ኪታብ በለን አዘጋጀናት ብለው ተናገሩ ማለት ነው። ፈሚንሃዚህ የሙንከራት ብለው ሊጀምሩ ነው እንግዲህ የሙንከራት ከእነዚህ ወንጀሎች። በቃ ማህበረሰቡ ላይ በደንብ ብለው ሰልጸው ከገቡት ከሆኑት ወንጀሎች ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያሉ እስከ ሰላሳ ምናምን ወንጀሎችን ይጠቅሳሉ ማለት ነው። እስከዚህ ደረስ በቃ እናን ሀ ላ ለም ነክተፊ ቢሀደል ምግዳር ሱብሓነከ አላሁም ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፍሩከ ወአቱቡ ኢለይክ ኸይረን ንሻ